የኢትዮጵያ ዋንጫ የሩብ ፍጻሜ ጨዋታዎች በሐዋሳ ይደረጋሉ ተብሏል። ዘገባው አንተነ ታረቀ ነው እንደሚከተለው ይቀርቧል። ሩብ ፍጻሜ ላይ የደረሰው ኢትዮጵያ ዋንጫ ከዚህ በፊት እንደተለመደው በአበበ ቢቄላ ስታዲየም ይደረጋሉ ተብሎ ቢጠበቅም ጨዋታዎቹ ሐዋሳ ላይ ይደረጋሉ ተብሏል። ምክንያቱ ደግሞ በቀጣይ የፕሪሚየር ሊግ ጨዋታዎች እዛው ሐዋሳ ስለሚደረጉ የክለቦቹን ወጪ ለመቀነስ ታሳቢ በማድረግ እንደሆነ ለማወቅ ችለናል። በሩ ፍጻሜው ባህር ዳር ከተማ ከሸገር ከተማ፣ ሲዳማ ቡና ከሃዲያ ሆሳና፣ መቻል ከኢትዮጵያ መድን እንዲሁም ወላይታ ዲቻ ከሐዋሳ ከተማ የሚያገናኝ ይሆናል። ሩ ፍጻሜውን ከተቀላቀሉ ስምንት ክለቦች መካከል ታዲያ ሸገር ከተማ ከፍተኛ ሊጉን በብቸኝነት በመወከል በታሪክ የመጀመሪያው ክለብ በመሆን አስደናቂ ጉዞውን እያደረገ ይገኛል። በተለይ ደግሞ ከስምንቱ ክለቦች ሶስቱ የደቡብ ክለቦች በመሆናቸው ውድድሩ ሐዋሳ ላይ በመሆኑ በርካታ ደጋፊዎች ታጅቦ እንደሚደረግ ይጠበቃል። የአምናው የፍጻሜ ተፋላሚ ወላይታ ዲቻ ታዲቻ ከባለሜዳው ሐዋሳ ከተማ ጋር የሚያገናኘው ጨዋታ በእጅጉ የሚጠበቅ ሲሆን የጦና ንቦቹ አምና በኢትዮጵያ ቡና ተሸንፈው ያጡትን ዋንጫ ዳግም ለማግኘትና ይበልጥ ወደ ዋንጫ ፉክክሩ ለመጠጋት ይህንን ጨዋታ ማሸነፍ ግድ ይላቸዋል። ሐዋሳ ከተማን በደጋፊውና በሜዳው እንደ መጫወቱ ጠንካራ ፉክክር ይደረግበታል ተብሎም ይጠበቃል። ጨዋታዎቹ የፊታችን መጋቢት ሃያና መጋቢት ሃያ አንድ ሲደረጉ ቅዳሜ መጋቢት ሀያ ባህር ዳር ከተማ ከሸገር ከተማ እንደውም ሲዳማ ቡናን ከሀዲያ ሆሳዕና ሲያገናኝ በማግስቱ እሁድ መቻል ከኢትዮጵያ መድን፣ ወላይታ ዲቻ ከሐዋሳ የሚያገናኝ ይሆናል ሲል ፌዴሬሽኑ አስታውቋል።